በጌታ በኢየሱስም ንጉስ መሆን የገባ ሰው ወልጮ ብላቸው የት ምን እንደሚናገር ያውቃል። ናቱ ቃሉ ከባድ ነው። እኔ አውቃለሁ። በጸሎት ሆነበትም ቢት ውጭ ሳይሆን ዝም ብዬ ቶይለት አግኝቼህም ነው ምልክ ስራ የለኝም ብለህ ተገኝተዋል ብልህ ይገኛል። ተሎ ስትወጣ አግኝቼ ምለ ሥራ የለኝ ስትለኝ አግኝቼ አለሁ ተገኝተዋል ካልክ ታገኛለህ አቃለሁ እም እንኳንስ በጸሎት ነ ነው የምልህ እኔ የምናገረው ቃል ስፒሪት መሆኑ አውቀዋለሁ ግን በሉ ለተቀበለው ለሰማው አይደለም ለተቀበለው ለተቀበለው ሰው ይሆንለታል ይሆንለታል ዎርድ የንጉሥ ቃል በሉ ጨብላች ጎናቸው ያለ ያዙት። ታቃለህ በሉት። ዛሬ እየተነገረ ያለ ከልምምድህ ውጭ ነው፣ ካደክበት ውጭ ነው፣ ከዶርክበት ውጭ ነው። ኢየሱስ ራሱ በደሙ ንጉሥ አደረገ። ይሄ አይ በሉ፣ ንጉሥ ያደርገናል። ሰምተሃል? በሺህ ዓመት ከሱ ጋር እነግሳለን። ይህ ሰምተሃል? በሉት። ይሄ መጽሐፍ ሚለው ግን አደረገን፣ አደረገን፣ አደረገን አደረገን ንጉስ ወልጨውላ ትእዛዝ ያወጣል። እንደዚህ በሉ፣ ከዚህ ቀን ጀምሮ በሉ በሽታ ወደ እኔ ሲመጣ በሌሊት አጋን ሲመጣ ሰይጣን ያቀኛል። የኔ ቃል ሃያል መሆኑ እናገራለሁ በሉ። በጌታ በኢየሱስ ስም አስሬሃለሁ። አትመጣም፣ አትነካም። ካንስል አድርጌሃለሁ። እራሱ ነው ካንስል የሚያደርገው ያንተ ቃል ከባድ ነው። የንጉስ ቃል ኃይለኛ ነው። ሁለተኛ ንጉስ ይገዛል፣ ይገዛል በሉ ምን ያደርጋል ንጉስ ይገዛል፣ ይገዛል፣ ይገዛል። አይገዛም። ሮሜ አምስት አስራ ሰባት በሕይወት ይገዛሉ። ሮሜ አምስት አስራ ሰባት አንድ ሰው ያንብብልኝ። እዚህ ስፍራ የገዢዎች ስብሰባ ነው። በጌታ በኢየሱስ የምናገረው ቃል ስሙት። ይሄ ስብሰባ የገዥዎች ስብሰባ ነው። እምለው ያለው ይሄ ስፍራ የኃጢአተኞች ስፍራ አይደለም። ይሄ አባባል ገና እኔ አዲሱኛ ማለት ነው። ቤተ ክርስቲያን ው የኃጢአተኞች መሰብሰቢያ ነው። ሁላችን እንሰብሰብ እንጂ ለዚህ ነው ጌታ ሲቀበል እኛ ምንቀበል ያለን ከውስ ጋር አንድ ሰው ወጡ እዚህ እኔ እኔ ኃጢአተኛ ነን በስለ ሁሉ ጉባኤ ኃጢአተኛ ነኝ። እንዴት ይሆናል ጌታ አልተቀበልክም እንዴ ሰባኪውስ እሺ እነሱን እንደዚህ በሉ ነው እያላችኋለሁ እንደዚህ በሉ አንተ ምን አሰኘ ገና አልገባህም እዚህ ያለ ጌታ የተቀበለ ሰው ከሲኦል የወጣ ነው ምን እያለ ኃጢአተኛ ነኝ አንተስ ምን ነክቶ ነው አልገባህም ሁሉ ጊዜ ኃጢአተኛ ነኝ ስለዚህ ነው እያልከው ያለው ቃል ደጅ ወጥተ ኃጢአት ኃጢአት የሚሸተው ለዚህ ነው ተናግረ ኋላ ኃጢአት ኃጢአት እኔ በሉ፣ ጨብላችሁ ገዢ ነኝ። በጌታ በየስ ጨብላችሁ ገዢ ነኝ። እኔ ንጉስ ነኝ በሉ፣ ንጉስ በሉ። ይገዛል፣ በኃጢአት ይገዛል፣ በበሽታ ይገዛል፣ አስቸጋሪ የሆነ ጊዜ ይገዛል፣ በጨለማ ይገዛል፣ በጭንቀት ኃይል ይገዛል። የብዙዎች ያወደመና የመታ መንፈስ፣ ንጉስ ግን ይገዛዋል። ይህ ከተማ በሉ፣ በሲስተሙ ላይ ንግሻለሁ፣ ሲስተሙ እገዛዋለሁ አይዘኝም፣ አይወርሰኝም፣ አይወርደኝም፣ እገዛዋለሁ በጌታ በኢየሱስ ሰው። ንጉስ ከሲስተም በላይ ነው። ማንኛውም አይነት ሲስተም ስዊድን ቢገባ ንጉስ አይመለከተውም። ታውቃላችሁ እ አይመለከተውም እሱ ሱፐር ኑሮ ነው የሚኖረው በምን አንደበት የሚገልጸው የእሱም በጎን